እሺ እኔ እግዚ ቤት ብዙዎቻችሁ ታቁኛላችሁ እወዳችኋለሁ ግን እኔ ሁሌ በምስክር ነው ግን ሴጣን ምስክርነቴ በጣም ብዙ ምስክር ነበር ደስ ደስ የሚል ሴጣን ግን አተራመመ ሰው አልቻለም ከኔ ጋር መኖርና ቤቱ ተበላሸ ይበላሽ ልጆች ተበተኑ እኔ ግን ጌታን አልተውም አልኩኝ እዚህ ቤት ስመጣ የእግዚአብሔርን ሰው በቴሌቪዥን ነው ያየሁት። በጣም ወደዋለው። አንተን በመውደዴ ብዙ ፈተና ደርሶብኛል። እጅግ በጣም በጣም ወደዋለው አባቴ ነው። ቅዱሳን አገልጋዮችን አሸሮችን ከጥበቃው ጀምሮ ይወዱኛል፣ እኔም ወዳቸዋለሁ። እዚህ ቤት ነው የመጣሁት። ለምንድን ነው ቦሌ የምትሄጂው ይሉኛል። ሰፈርስ የት ነው የምትሄጂው ይሉኛል። ብዙ ጊዜ ና ዘንጬ ስለምመጣ አያምኑኝም። ሰው አያምነኝም። እኔ በመዘነጤ ግን እኔ እግዚአብሔርን ምፈራ ሀይል ያለኝ ውስጤ ሰው ነኝ አይደለሁም እንደዛ ከዛ፣ የት ነው የምትሄጅሱኝ? ቦሌ እላቸዋለሁ። ከዛ እና ግን እኔ ቦሌ የጠራኝ ጌታ ነው። እኔ ጂፒኤስ ሲኑር አይኑር አላውቅም፣ ግን ቦሌ ተጠራው፣ በቃ መጣው፣ እዚህ መጣው። እየተደረገ ሁሉ ልክ ነው ልጄ፣ ከነስርድኗር እነሱ ምስክሮች ናቸው። ከአደጋ ድኗል። ግሪን ካርድ ስምንት ዓመት ተቀምጦ ያላገኘ አግኝቷል። ልትጠቀሚ ነው ወይ ጥቅም ፈልገሽ ነው ወይ? አዎ፣ ለጥቅም ነው። አዎ፣ አዎ፣ አዎ። ስለዚህ የማይጠቅም አምላክ ምን ያደርግልናል? አዎ፣ የማይጠቅም እኔ እንደውም እዛ የነበርኩበት ጊዜ እሙሄ ይሉኝ ነበር። እሙሄ ሊያረጉኝ፣ እሙሄ ኢየሱስ እማሆይ ሊያረጉሽ። ከዛ ገንጥዬ መጣሁ። ማለት በእነሱ ህግ፣ በእነሱ እምነት ተክሊል አይፈርስም። እኔ ግን አፍርሼ ነው የመጣሁት። አፈረስኩት። ከዛ በኋላ ግን የደረሰብኝ ማእት ነገር ነው። ግን አልፌዋለሁ። ያው አንተ ጸልዬ ክልኝ። እዚህ ሜንታሊም ትንሽ ተቸግሬ የነበረ እንቅልፍ አልተኛም። ብዙ ነገር ነው የሆነው። እዚህ ቢሮ ሪችን ሪች ዘማሪዋን አስጠርተህ ጸልዬ ክልኝ። ስጸልይልኝ ቢሮ እንደዚህ እያልኩኝ ጥቁር ነገር ነበር ከዓይኔ የሚጠባጠበው ግን የለም እጄ ላይ። ከዛ በኋላ ሰላም አገኘው እንቅልፍ አገኘው። አሞኝ ራሱ አንተ ጋር ነው መጣው። ማለት መሄድ እያቃተኝ እዚህ ነው መጣው። ሐኪም ቤት አልሄድ፣ ስምህን ጠርቼ ሆስፒታል። ይኸው ጌታ ምስክሬ ነው ነበረ የነበረው ሰው ጎረቤቴም ነበረች። ስሪንጅና በካርቶን እንደዚህ ተይዞ ትርፋ እንጀት ነው ተብሎ ኦፕሬሽን ሊሆን፣ ይሄኑ ከአምላክ ብዬ ነው። ምንም የለም ወደ ቤቴ። ኢየሱስ ጌታ ነው። ምንም ነገር ሲከብደኝ፣ ይሄ ነው ከአምላክ ነው የምለው። በቃ አንቺ፣ እሱ ነው የምታመልኪው? አዎ ኢየሱስ፣ አዎ በቃ አመልከዋለሁ። እሱ ላይ ያለውን መንፈስ አመልከዋለሁ። እጠራሃለሁ፣ በጣም ነው የምጠራ። መንገድ ላይ እጠራሃለሁ፣ ያንተ አምላክ ብዬ ማለት ነው። መንፈሱ ልክና ልክ ነው። በቃ እኔ በመንፈሳዊ እምነት በጣም ጠንካራ ማለት ከገባኝ ወደዛ ወደዚያ አልልም። ግን በዓለማዊ ነገር ላይ ሞኝ ነኝ። በጣም እታለላለሁ በብዙ ነገር ከዛ በኋላ አንድ ቀን በዚህ ጋር ሳልፍ ሰኞ አምልኬ ቤቱ እንዲሸጥ የእግዚአብሔር ሰው አባቴ ቤቱን ሽጠው፣ አልኩ አልተገናኘንም እኮ እያለፍኩ ነው። ለምን ደፍሬ መግባት ስለማልችል፣ ከዛ ይሸጥ አልክ። በማግስቱ ተሸጥ። በውጭ እኮ ነው በበር እያለፈች ነው በጮሃ ወደ ውስጥ ቤቱ ይሸጥ በል ትለኛለች። ከቢሮ ከውስጥ በኢየሱስ ስም ይሸጥ አልኩ። ከውስጥ አሜን ብላ ሄደች። ተሸጠ። የተሸጠው በጣም በወረደ ዋጋ ነው፣ እኔ ለመጉዳት ማለት ነው። ግን እኔ ያመንኩት የሚጎዳ አይደለም። አሜን። የእግዚአብሔር ሰው እኔ ለብዙዎች ቤት ሰርቻለሁ፣ አስተምር ያለው ብዙ ነገር፣ ለራሴ ግን አላስቀመጥኩም። እኔ ለነገ ብዬ አላስቀምጥም። ግን ብዙ ሆኛለሁ። ግን ኢየሱስን አልተውም ማለት ነው። አልተውም፣ አሁንም አልተውም። በቃ ተመክር ያለው በቄሶች በጎረቤት ተመክር ያለው ልጆቼ እግሬ ላይ ወድቀዋል። አሁን አጠገቤ የሉም። ግን አልተውም አልኳቸው። አሜን አልተውም በቃ ከልጅ ኢየሱስ ይበልጣል። አዎ ይበልጣል። አሜን። ከዛ በኋላ ደግሞ እንደሱ ብለህን ከሄድኩ በኋላ ተሽጦ ደግሞ እንደገና አንተን አገኘሃለሁ ብዬ አይደለም ዝም ብዬ የጸሎት ቤት ፕሮግራም ይኑር አይኑር አላቅም፣ ግን ቤት ልገዛ እየሄድኩኝ ነው፣ ግን ስትወርድ አገኘሁ እኔ አገኘሃለሁ ብዬ አይደለም። የእግዚአብሔር ሰው ጸልይልኝ፣ ቤት ልገዛ ነው አልኩት። ጸልይልኝ፣ እርካሽ ቤት የእግዚአብሔር ሰው ብሩ እንደሌለኝ አውቃለሁ ብዬ ሄድኩኝ፣ እርካሽ ቤት ጽድት ያለ ምንም የምሰራው ነገር የለም። ኮርኒሱ፣ ጂፕሰኑ፣ ሴራሚኩ፣ መኝታ ቤቱ ያማረ በቃ እየተስተካከለ አገኘው። ክብር ለኢየሱስ አሜን። እና ከቪላ ቤት ወተሽ ስቱዲዮ አሉኝ። ስቱዲዮም አድራለሁ እኔ ለኢየሱስ ለክብሩ ስለምወደው ስቱዲዮም ባድር ግድ የለኝም። እኔ ይህንን ቤት አልፈልገውም። በእኔ ስም ነው ያለው፣ ግን አልፈልገውም። እኔ ምንም በእኔ ነገር እንዲኖር አልፈልግም። እኔ ኢየሱስን በጣም ነው የምወደው፣ በጣም ስለዚህ ከልጅም ከባልም አስበልጨዋለሁ። አልጣለኝም። ትወድቃለች ብለው ነበር አልወደኩም። እርካሽ ቤታልክ በሚገዛ ዋጋ አይደለም። አልነግርህም ዋጋውን የእግዚአብሔር ሰው፣ እርካሽ ነው። ከዛ ትናንትና ጨረስኩኝ። ገባው በቃ። ግን የእግዚአብሔር ሰው እስቴቱ ወደ ኮዬ ፈጬ ነው እስቴቱ እና እዚህ ቸርች እንዳልቀር ሰኞ መምጣት ፈልጋለሁ እኔ። ቸርች የሚመጣበት ሰዓት አለም እኔ የምመጣው ቸርች በንጹህ አይምሮ አይደለም፣ በተረጋጋ መንፈስ አለም። ያው ብዙዎቻችሁ በዛኛው መንፈስ አትሁኝ። እኔ የእግዚአብሔር ሰው ጸልዩልኝ። በጣም ደህና ነኝ። በጣም ደህና ነሽ? ደህና ነኝ ባይ ዘ ወይ ቀነዲ ጄ ፒ ኤስ ቲቪ እንደተከፈተ በሳምንቱ አንድ ሳምንት እንዳሳየን ነው ቴሌቪዥኑን ቤት አይታ መታ ጌታ ነው የተቀበለችው ከዛ በኋላ ስለ ወንጌል የሚከፈሉ ዋጋዎች ከፍላለች። ስለ ወንጌል የሚከፈሉ ዋጋዎች ተሰዳለች፣ ተገፍታለች፣ ተሰድባለች። ኢየሱስ ግን ገባት ልተዋ አልቻለች። እና በዚህ ሁሉ ግን አብረናት ነን ከጎኗ ነን እና በጣም የዋነች የእውነት እና በቀደም የውርስ ክፍፍል ገንዘብ ብዙ ገንዘብ አካውንታውስ ሲገባ መጣች ቢሮ ለአንተ ልስጣ ልጅ፣ አንተ አካውድ ውስጥ ይቀመጥ እንደፈለካ፣ ከፈለክ ቤት ግዛ፣ እንደፈለክ አድርጓለች። እኔ ለማንም እንዳትሰጪ፣ ለሌላም አገልጋይ እንዳትሰጪ ይቀመጣል። ይህን ገንዘብ እኔ ሳልናገር እንዳታውጫላት። አሁን ደግሞ ጌታ ረዳል። ቤታ አገኘች፣ አረፈች። ኢየሱስ ሲገባ ነው እንዲምትሆ። ኢየሱስ ሲገባ ፍቅሩ ከባድ ነው። ሁሉን ትተው ተከተሉት ነው እና እውነት ነው። ብዙ የመናፍስት ስራ ተዋግቷታል እንድታብድ ንብረት ጥላላቸው እንድትጠፋ እንድትሞት የተሰራ ድግምት፣ መተት፣ ጥንቆላ ፈርሶ እርግጠኛ ነኝ። እውነት እኔ ነብይ ከሆንኩ ስሜን እየጠሩ አይደል ያሾፉብኝ? እውነት እኔ እግዚአብሔር ጠርቶኝ ከሆነ አንቺ ትበድ ያለ ጠንቋ ይበድ በኢየሱስ ራቁቷ ቲዲያ ራቁቱ ዲድ አምላኬ ነው ያዩታል። አሜን፣ ኢየሱስ ከኔ ጋር አሜን። እና ደስ አለኝ። ደግሞ አምሮብሽ ነው የመጣው አሁንም በበረከት ኑሪ ለምልሚ። እና ይሄ አሪፍ አዲስ ስቴት ኮ የፈቼ ያለችው ሰኞ ሰኞ ማታ ያሉን ባሶች አሉ አይደል? ወደ ተለያየ ቦታ ነው ወደዛ መሄድ ባስ የለም አይደል? እንጨምራለን። ወደ ኮ የፈቼ ደግሞ ነው እንጨምራለን አይ ነው። በጣም ነው ባይዘ፣ በየወሩ ወጫችን በጣም ነው የሚከብድን። ግን እኛ ገንዘብ ለማጠራቀም ማለት የተጠራ ነው። እኛ ለማገልገል የተጠራ ነው። ወንጌል ለዛ ነው የተጠራ። ተባርከሻል። እግዚአብሔር ሰው አንድ የምናገረው አለ። በማመሰግነው መጀመሪያ እግዚአብሔርን አመሰግነው አለው። ከምንም በላይ ወዶ አለው እንደምወዶ እርግጠኛ ነኝ። ወዶ አለው በቃ። ስለዚህ የሰፈሬን ሰዎች ያቀፉኝ ሰው ካላቀፈክ መረጋጋት አትችልም። ያጎረሱኝ መንገድ ትራንስፖርት፣ ብዙ የረዱኝ ባንኮች። እኔ ሰው ይወደኛል ጌታ ሞገስ እና ልጆቼን ጥራሁን። ከልጆቼ ጋር አንዳቸውም የሉም እኔ ጋር። እና አሁን ደግሞ የገቢ ምንጭ ስለሚያስፈልገኝ መኪና ልገዛ ነው ማለት። እኔ ቸርች ባዶ እጄ መምጣት አልፈልግም። መኪና ልገዛ ነው። መኪናውን ደግሞ የረከሰ ጥሩ የስራ መኪና። እውነቷን ነው እኮ